ሰላም ጤና ይስጥልን። የተከብራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብሯን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ ጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ፋኖ በሚያደርገው ጠንካራ እርምጃ ዛሬም አብይ አህመድ ያሰማራው በርካታ ወታደር የሚደመሰሰው እየተደመሰሰ እድለኛው እየተማረከ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ቀጥሏል። አብይ አህመድና ብርሃኑ ጁላ ያሰማሩት ወታደር ዛሬም እንቅስቃሴውን አጠናክሮ የቀጠለ ሲሆን በተለይ በባህር ዳር በኩል ወደ ጎንደርና ወደ ወሎ አካባቢ በርካታ ወታደሮችን እያሰማራ እንደሚገኝ ከቦታው የደረሰን መረጃ ይፋ ተደርጓል። ይህ በእንዲህ እንዳለ ዛሬ በተለያዩ ግንባሮች ላይ ፋኖ በወሰደው የሽምቅና የደፈጣ እርምጃ በአብይ አህመድ ወታደሮች ላይ ከፍተኛ ኪሳራ ደርሶበታል። ይህንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ ሌላው የአማራ ፋኖ እንቅስቃሴን በተመለከተ አስደሳች መረጃ ተሰምቷል። ፋኖ ዓለም አቀፍ እውቅና እንዳገኘ ተረጋግጧል። ቀይ መስቀል ዛሬ የፋኖ እንቅስቃሴን በተመለከተ እንዲሁም የተማረኩ የአብይ አህመድ ወታደሮችን በጥንቃቄ እንደጎበኘና እንደገመገመ ይፋ አድርጓል። የፋኖ እንቅስቃሴ ጨዋነትና ዓለም አቀፍ የጦርነት ሕጎችን ያከበረ እንደሆነ የቀይ መስቀል ሪፖርት ይፋ አድርጓል። ይሄንን በተመለከተ የምታዳምጡት ይኖራል። በሌላ መረጃ ደግሞ ከጉራጌ ዞን እጅግ በጣም አሳዛኝ መረጃ ተሰምቷል። ታጣቂዎች በንጹሐን ወገኖቻችን ላይ ጥቃት እንደሰነዘሩ ሰዎችን እንደገደሉ በተጨማሪም ደግሞ አፍነው እንደወሰዱ ተደርሶበታል። በሌላ በኩል ደግሞ በጃልመሮ የሚመራው የኦነግሸኔ ታጣቂ ቡድን በአብይ አህመድ በኩል በተደጋጋሚ ከኤርትራ ጋር እንደሚሰራ ሲወነጀል እንደነበር አይዘነጋም። የጃልመሮ ጦር ሰራዊት መልስ ሰጥቷል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ ክቡራን አድማጮች። ቀዳሚ ወዳደረግኩት መረጃ ሳልፍ በጉራጌ ዞን ታጣቂዎች ቢያንስ አራት ሰዎችን ሲገሉ አስር ሰዎችን አፍነው እንደወሰዱ ተረጋገጠ። በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ግድያ መፈጸማቸው ተሰምቷል። በአጎራባች ከሚገኙ የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ መሆናቸው የተገለጹት ታጣቂዎቹ በትላንትናው ዕለት ሚካኤል ቀበል ሰመሮ የሚባል አካባቢ ድርጊቱን መፈጸማቸው ተገልጿል። መስከረም 29 ቀን 2018 ዓ ም ከምሽቱ 12 ሰዓት አካባቢ ታጣቂዎቹ ወደ መንደሩ በመግባት በአካባቢው ነዋሪዎች ላይ የተኩስ ሩምታ የከፈቱ ሲሆን ቢያንስ አራት አርሶ አደሮች በጥይት ተደብድበው ሊገደሉ ችለዋልም ተብሏል። የመንደሩ ነዋሪዎች ለዶቸቬሌ ሲናገሩ ነዋሪው በተኩስ ሩምታ ተደናግጦ መሸሽ ሲጀምር ታጣቂዎቹ 15 ያክል የመኖሪያ ቤቶችን እንዳቃጠሉ አስረድተዋል። ማምለጥ ያልቻሉ ሕፃናትና ሴቶችን ጨምሮ አስር ሰዎች አግተው እንደወሰዱም ተገልጿል። ዛሬ አርብ መስከረም 30 2018 ዓ.ም እረፍታቸው በክብር የተፈጸመ ሲሆን የታገቱት ሰዎች በምን ሁኔታ ላይ እንዳሉ እስካሁን የታወቀ ነገር የለም ተብሏል። ይሄ ጥቃት የተፈጸመው በዞኑ የተቋቋመው ኮማንድ ፖስት በአካባቢው ሰላምና ጸጥታ ላይ ግምገማ ማካሄዱን ባስታወቀ ወቅት ላይ ነበረም። ኮማንድ ፖስቱ ትላንትና በወልቂጤ ከተማ ባደረገው ግምገማ የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል አብድሮ ከድር ተገኝተው ባደረጉት ንግግር በቀጠናው ኮማንድ ፖስቱ የህብረተሰቡን ሰላምና ጸጥታ ለማስጠበቅ ያከናወናቸው ስራዎች በአጠቃላይ አበረታች ናቸው ብለው ተናግረው ነበረ። በግምገማው ላይ ከፌዴራል መንግስት ከኦሮሚያና ማዕከላዊ ኢትዮጵያ ክልሎች የተውጣጡ የሰላምና ጸጥታ ኃላፊዎች ተገኝተው እንደነበር መረጃዎች አረጋግጠዋል። ነገር ግን የአብይ አህመድ አገዛዝ ታጣቂዎችን መቆጣጠር ባለመቻሉ ወዲያውኑ ታጣቂዎች ባደረጉት እንቅስቃሴ አራት ሰዎች እንደተገደሉና ከአስር በላይ ታፍነው እንደተወሰዱ ተረጋግጧል። ክቡራን አድማጮች፣ ወደሚቀጥለው መረጃ ሳልፍ ደግሞ በተደጋጋሚ የአብይ አህመድ አገዛዝ የኦነግ ሸኔ ታጣቂ ቡድን ማለትም በጃል መሮ የሚመራው ታጣቂ ቡድን ከኤርትራ መንግስት ጋር እንደሚሰራ በተደጋጋሚ ክስ ሲያሰማ እንደነበር ይታወቃል። ይሄንን በተመለከተ በጃል መሮ የሚመራው የኦነግሸኔ ታጣቂ ቡድን የራሱን ምላሽ ይፋ አድርጓል። መንግስት ኦነግሸኔ የሚለው የኦሮሞ ነጻነት ጦር ከኤርትራ መንግስት ጋር ምንም አይነት ግንኙነት የለንም ብሏል። በመንግስት በሽብርተኝነት የተፈረጀውና በትጥቅ ትግል ላይ እንደሚገኝ የሚገለጸው የኦነግ ጦር ኃይል ወይም ደግሞ ኦነግ ሸኔ የሚባለው ታጣቂ ቡድን ከኤርትራ መንግስት ጋር የተለየ ግንኙነት እንደሌለው አሳውቋል። ኦነግ ሸኔ በአቶ ኩምሳ ድሪባ ወይም ደግሞ በትግል ስሙ መሮ ድሪባ የሚመራ መሆኑ ይታወቃል። የመሮ ድሪባ ከፍተኛ አማካሪ የሆኑት አቶ ጂረና ጉደታ ዛሬ መስከረም ሰላሳ 2018 ዓ.ም ወቅታዊ ጉዳዮችን በተመለከተ በሰጡት መግለጫ የኦነግ ጦር ኃይል ከማንም ተልኮ የለውም ብለዋል። የእኛ ተልኮ ህዝባዊ ነው። መንግሥት ግን እንደዚህ አይነት ፕሮፓጋንዳ እየነዛ ቢሆንም ከእውነት የራቀ ነው ሲሉ ተናግረዋል። አቶ ጂረና በመግለጫቸው በአሁኑ ወቅት ከኤርትራ መንግሥት በኩል ምንም አይነት ሥልጠና ጦር መሣሪያም፣ ሆነ ሌላ ድጋፍ እንደማያገኙ አስታውቀዋል። ጨምሮም አስፈላጊ በሚሆንበት ጊዜ ግን የኦሮሞ ጦር ከማንኛውም አካል ጋር ግንኙነት ሊመሰረት ይችላል በማለት ገልጸዋል። የባህር በር ማግኘትን በተመለከተ የተጠየቁት አቶ ጂራና ከጦርነት ውጪ በሆኑ ሌሎች ዓለም አቀፍ ሕጎች መሰረት በማድረግ ማግኘት እንደሚቻል አሳውቀዋል። ጨምሮም የጃል መሮ ቃል አቀባይ እንደተናገሩት አንዲት በተመድ እውቅና ያገኘች ሀገርን መውረር ግን ከፍተኛ የሰው ህይወትና የንብረት ኪሳራ ያስከትላል ሲሉ አስጠንቅቀዋል። ምናልባት በዚህ ጉዳይ ጦርነት ቢጀመር እንኳን የኦሮሞ ህዝብ አይመለከተውም በማለት ግልጽ አድርገዋል። ክብሮን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ የሚንቀሳቀሰው የአማራ ፋኖ ዛሬም በአብይ አህመድ ወታደሮች ላይ በሚወስደው ጠንካራ እርምጃ በድል እየገሰገሰ እንደሚገኝ አረጋግጧል። ዛሬ መስከረም 30 2018 ዓ ም በጎጃም መርጡለ ለማርያም አስደናቂ ኦፕሬሽን ተሰርቷል ተብሏል። ፈጥኖ ደራሹ ዘጠነኛ ሳሙኤል አወቀ ክፍለ ጦር መርጦ ለማርያም ከተማ በአገዛዙ ሰራዊት ላይ የተሳካ ድምሰሳ አድርጓል። የክፍለ ጦሩ የሳሙኤል አወቀ ልጆች ሁሉም ብርጌዶች በሚገርም መናበብና በጀግንነት ጠላትን በቦምብ ሲያደባዩት ውለዋልም ተብሏል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጠላት አውናይብ ላይ በተደረገው ከስድስት ሰዓት በላይ በፈጀው እልህ አስጨራሽ ውጊያ የፋኖን ጥይትና ቦምብ መቋቋም ሲያቅተው አብዛኛው ኃይሉን ካስጨረሰ በኋላ ፋኖ አይተኩስብኝም በማለት የአውናይብ ቤተ ክርስቲያንን ቁልፍ ሰብሮ በመግባት መቅደሱ ላይ ምሽግ ሰርቶ ይገኛልም ተብሏል። በተለያዩ ቦታዎች የቀጠለው ጠንካራ ውጊያ ዛሬ ከቀኑ ስድስት ሰዓት ጀምሮ የክፍለ ጦሩ አካል የሆኑ አባይ ሸለቆ ብርጌድ፣ አረንዛው ጎንቻ ብርጌድ፣ ሶማ ብርጌድ እና የክፍለ ጦሩ ተወርዋሪ ኃይል በጋራ ባደረጉት ኦፕሬሽን በርካታ ምሽጎችን በመስበር ጠላትን በየምሽጉ እንደቀበሩት አሳውቀዋል። ጀግኖቹ የቁርጥ ቀን የአማራ ልጆች በአገዛዙ ወንበር አስጠባቂ ወታደር ላይ ሙሉ ከተማውን ከበባ በማድ ማድረግ ጥቃት የፈጸሙበት ሲሆን በጉናጉና ካምፕ፣ ዶማ ትምህርት ቤት፣ አቡናይብ ቤተ ክርስቲያን፣ ኮሌጅ፣ ሆስፒታልና ሸራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይ አህመድ የግል ወንበር ጠባቂ ወታደሮችን በበርካታ አቅጣጫዎች በመክበብ ሲያራግፉት ውለዋል ሲል በሰጡት መግለጫ አረጋግጠዋል። የክፍለ ጦሩ ወታደራዊ አዛዦች ከብርጌዶችና ከሻለቃ አመራሮች ጋር ባደረጉት የተቀናጀ ዘመቻ በወረዳው የነበረው በርካታ የአብይ አህመድ ወታደር እንዲሁም ባንዳ ሚሊሻና ፖሊስ ላይ በወሰዱት ጠንካራ እርምጃ እጅ አልሰጥም ያለ ወታደር በሙሉ ወደ ላይኛው ላይ መለስ እንደተሸኘ አሳውቀዋል። በተመሳሳይ በሰላም እጁን የሰጠ ወታደር በጀግኖቹ እንክብካቤ እየተደረገለት ይገኛል አይደለም ብለዋል። የአማራ ሆዳደር ሚሊሻ ስብስብና የአገዛዙ ታማኝ ጥምር ሚሊሻዎችን ጨምሮ መደበኛ የተባለው ወታደር ከየጫት ቤቱ ታፍሶ የመጣው የብርሃኑ ጁላ ጦር መሄጃ አቶ ሲጨነቅ ውሏልም ብለዋል። ከፍተኛ ማዕረግ ያላቸው የመከላከያ አመራሮችና ታማኝ ካድሬዎችን ጨምሮ በጀግናው ዘጠነኛ ሳሙኤል አወቀ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት እዛው መደምሰሳቸውና እድለኛው እጅ እንደሰጠ አረጋግጠዋል። በሌላ በኩል አረንዛው ጎንቻ ብርጌድ ቡዛ ትምህርት ቤትና ቴክኒኩ ላይ ትንኮሳ ያደረገ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በተመሳሳይ ሶማ ብርጌድ ጫን ያለው ሻለቃ ፈለገ ከተማ ላይ ደፈጣ በመጣል ጠንካራ ውጊያ እንደከፈተም አሳውቀዋል። በአጠቃላይ በዚህ አካባቢ በተደረገው ጠንካራ ውጊያ በጎጃም የሚንቀሳቀሰው የአማራ ፋኖ ከፍተኛ ድል እንዳስመዘገበ፣ በጥሩ ሁኔታ እየገሰገሰ እንደሚገኝ አመራሩ በሰጠው መግለጫ ይፋ አድርጓል። ክብር በየአውደውጊያው ለአማራ ሕዝብ ሲሉ የደምና አጥንት ዋጋ ለሚከፍሉ ሰማዕታት ይሆንም ብለዋል። ዘጠነኛ ሳሙኤል አወቀ ክፍለ ጦር መስከረም 30 ቀን 2018 ዓ.ም የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ከትላንት ጀምሮ በወሰደው ጠንካራ እርምጃ ከፍተኛ ድል እንዳስመዘገበ አረጋግጠዋል። ከትላንት መስከረም 29 ቀን 2018 ዓ.ም ጀምሮ የአፋ በሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘር ያቆብ አንደኛ ኮር ተወርዋሪ ቡድን በአገዛዙ ዙፋን አስጠባቂ መከላከያ ሰራዊት ላይ በመርሃቤቴ ገረን ቀርጫ በተባለ ቦታ አስደማሚ ጀብድ መስራታቸውን አሳውቀዋል። የአብይ አህመድ ባንዳ ሚሊሻ በጀግኖቹ የአሳምነው አናብስቶች አይቀጡ ቅጣት ከመቀጣትም አልፎ ሙትና ቁስለኝ ከፍተኛ የሆነበት ውጊያ እንደነበር ከቦታው ያደረሱን መረጃ ይፋ አድርጓል። በዚህ ጠንካራ በተባለ ውጊያ እስካሁን የተቆጠረ ስምንት የመከላከያ ሰራዊት አባላት እንዲሁም ባንዳ ሚሊሻ እስከ ወዲያኛው እንደተሸኘ አረጋግጠዋል። ከባድ ቁስለኛ ሶስት ወታደር ከነ ሙሉ ትጥቁ ተማርኳልም ብለዋል። ቀላል ቁስለኛ አራት ምርኮኛ ከነ ሙሉ ትጥቁ ተማርኳል። በተጨማሪም ዛሬ መስከረም 30 2018 ዓ.ም ሰባት የመከላከያ ሰራዊት አባላት እስከ ወዲያኛው እንደተሸኙና በትክክል እንደተረጋገጠ ይፋ አድርገዋል። አስር ቁስለኛ ከነ ሙሉ ትጥቁ ተማርኳልም ተብሏል። አንድ የመንግስት ፓትሮል መኪና በተወሰደበት እርምጃ እንደተቃጠለም ይፋ አድርገዋል። በደረሰበት የሰውና የንብረት ኪሳራ ተበሳሽቶ የበቀል ብትሩን ንጹሃን ወገኖቻችን ላይ

በተመሳሳይ ዜና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓያቆብ አንደኛ ኮር የሰባት ለሰባት ክፍለ ጦር ደምሳ ሻለቃ ዛሬ መስከረም 30 2018 ዓ.ም ከሌሊቱ 9 ሰዓት አካባቢ በዲሽቃና ሞርታር የጦር መሳሪያ በታገዘ አውደውጊያ በከርካሜ በከርካሜ ፈርደ ውሃና ሌመን አካባቢ መሽጎ የነበረውን የብርሃኑ ጁላ ወንበር አስጠባቂ ሚሊሻና መከላከያ ከፍተኛ ድብደባ ፈጽመውበታል። በዚህ አካባቢ የተጀመረ ውጊያ አሁንም እንደቀጠለ ነው ሲል መረጃውን ያደረሰን አርበኛ አማረ የአፋ በሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርያቆብ አንደኛ ኮር የህዝብ ግንኙነት ኃላፊ ሁኔታውን በተመለከተ ግልጽ አድርጓል። ህልውናችን፣ በተባበረ ክንዳችን። አፋባሃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል መስከረም 3 2018 ዓ.ም በሸዋ የተገኘውን ድል በተመለከተ የተሰጠ ማብራሪያ። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ እንቅስቃሴን በተመለከተ ዛሬ አስደሳች መረጃ ተሰምቷል። የአማራ ፋኖ እንቅስቃሴ በዓለም አቀፍ ደረጃ እውቅና እያገኘ እንደሚገኝ ዛሬ ዓለም አቀፉ ቀይ መስቀል ምስክርነት ሰጥቷል። በአማራ ክልል የሚንቀሳቀሰው የአማራ ፋኖ እጅግ በጣም በሚያስገርም ጨዋነትና ኃላፊነት በተሞላው መልኩ በርካታ እንቅስቃሴዎችን እንዳደረገ ተደጋጋሚ ሲዘገብ እንደነበር አይዘነጋም። የዛሬ ሁለት አመት ገደማ ገና ጦርነቱ እንደተጀመረ የአማራ ክልል ታላላቅ ከተሞችን ሳይቀር በከፊል የተቆጣጠረው የአማራ ፋኖ አንድም የመንግስት ይሁን የግል ባንኮች እንዳልተዘረፉ አልፎም በፋኖ ሲጠበቁ እንደነበር ይታወቃል። በተጨማሪም የተማረኩ የአብይ አህመድ ወታደሮችን በተመለከተ የአማራ ህዝብ ልብስ እያለበሰ የመሳፈሪያ ትራንስፖርት እየሰጠ በልዩ እንክብካቤ ወደ ሀገራቸው ሲሸኝ እንደነበር በተደጋጋሚ መዘገቡ አይዘነጋም። በተቃራኒው የአብይ አህመድ ወታደር ንጹሃንን በመጨፍጨፍ እንዲሁም ሴቶችን በመድፈር አዛውንትና ሽማግሌዎችን በማንገላታት ባንኮችን በመዝረፍና የተለያዩ በደሎችን በመፈጸም በተደጋጋሚ ሲወቀስ እንደነበር አይዘነጋም። ይህ በእንዲህ እንዳለ ዛሬ መስከረም 30 2018 ዓ.ም የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ የፕሮግራምና መከላከል ኃላፊ ማርቲን ታልማን ለዓለም አቀፉ ማህበረሰብ የፋኖ እንቅስቃሴን በተመለከተ መልካም ዜና መስክረዋል። የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ የፕሮግራምና መከላከል ኃላፊ ማርቲን ታልማን የዛሬ መልእክታቸውን የጀመሩትም ይህንን የማስተላልፍላችሁ ከአማራ ክልል ሰሜን ወሎ ከላሊበላ ከተማ ነው ብለዋል። ሲቀጥሉም በዚህ አካባቢ በመንግስት የጸጥታ ኃይሎችና በፋኖ መካከል ባለፉት ቀናት ውጊያ ሲካሄድ ቆይቷልም ብለዋል። ማርቲን በመቀጠል እንደተናገሩትም በዚህ ከባድ ውጊያ በከፍተኛ ሁኔታ የተጎዱት በላሊበላና ወልዲያ መካከል የሚገኙ አነስተኛ መንደሮች ናቸው። በተጨማሪም ከተሞችና የገጠር ሰፈሮች ይገኙበታል ብለዋል። በጦርነቱ በርካታ ወታደሮችና ታጣቂዎች ወይ ሞተዋል አሊያም ቆስለዋል አለበለዚያም ተማርከዋል ብለዋል። እንዲሁም በአካባቢው እንቅስቃሴ በመገደቡ ሰላማዊ ነዋሪዎችም በከፍተኛ ሁኔታ እየተጎዱ ነው በማለት አስረድተዋል። ማርቲን እንደገለጹትም ብዙ ሰዎች ወደ ጤና ማዕከል፣ ወደ ገበያና ወደ ትምህርት ቤት መሄድ አልቻሉም። ይሄ እየሆነ ያለው ደግሞ የክረምቱ እርሻ መሰብሰብ በሚጀምርበት በዚህ ወቅት መሆኑን አስረድተዋል። እንደ ዓለም አቀፍ ቀይ መስቀል ኮሚቴ ተወካይነታቸው ወደ ስፍራው ተጉዘው በቆቦ ላሊበላና ወልዲያ ለሚገኙ ሆስፒታሎች ሕይወት አድን መድኃኒቶችን መስጠታቸውን የጠቀሱት ታልማን እንዲሁም በርካታ ቁስለኞች እየታከሙበት ባለው ኩልመስክና ሙላ ጤና ጣቢያም ተመሳሳይ ድጋፍ ማድረጋቸውን አሳውቀዋል። ኃላፊው ጨምረው እንደተናገሩትም ረቡዕ ዕለት መስከረም 28 2018 ዓ ም ከሁለቱም ተፋላሚ አካላት ጋር በፈጸሙት ስምምነት መሰረት በከፋ ሁኔታ የቆሰሉ 16 ታካሚዎችን ከሙጃ ወልዲያ ማዘዋወር መቻሉን ገልጸዋል። ይህም የፋኖ ታጣቂዎች የተማረኩትን ወታደሮች ለቀይ መስቀል ኮሚቴ ለማስረከብ በተናጠል የወሰዱት እርምጃ አንዱ አካል እንደሆነም አስረድተዋል። ኃላፊው ሲቀጥሉም ትላንት መስከረም 29 2018 ዓ.ም ደግሞ በፋኖ የተማረኩ የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አሳውቀዋል። እነዚህ የተማረኩ ወታደሮች በሰሜን ወሎ ገጠራማ ክፍል ውስጥ እንደሚገኙና አያያዛቸውን መገምገማቸውን አሳውቀዋል። ጨምሮም ሁለቱም ተፋላሚ አካላት ግጭትን በማቆም በሰላማዊ መንገድ በውይይት ልዩነታቸውን እንዲፈቱ አሳስበዋል። የተከበራችሁ ውድ ኢትዮጵያውያን፣ ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፤ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቻር ያሰማን። ኢትዮጵያ ለዘላለም ትኑር! ዘረኝነት ይውደም!